ሰላም ሰላም ቤተሰብ እንዴት ናቸው? እንደምን ከረማችሁልኝ? ዛሬ እኔ ትንሽ እንግዲህ እማማ ፒዛ ብዬ ይዤ ቀርብ ያለውኝ ያው ቤት የሚዘጋጁ ነገሮች በአብዛኛው ገልጻ አለው። ቆንጆ ነው እየሰንበት ነው እንደ የቤቶቻችን አቀማመም ቅርጽ ማውጣት እንዲሁም ደግሞ ከቅመማ ከግብአቶቻችን ስንነሳ እንደምታዩት የሚማርክ የቤት ፒዛ ነው። ቆንጆ አድርገን የሰራ ነው ከስራው እንረዳለን። በአብዛኛው ያው እንደምናውቀው ከእናንተ ነው የምጠብቀው፣ ሰብስክራይብ ንኩ ከተመቻችሁም ላይክ አድርጉልኝ፣ ኮሜንትም ስጡኝ፣ አበረታቱኝ። እስካሁንም በእናንተ ነው፣ አልፎ አልፎ ነው የምሰራው። ኔ ያው እንግዲህ ያንኑም ሰብስክራይብ፣ ላይክ፣ ሼር በአብዛኛው አስተያየት ተከታታይ ሊሆን የሚችሉ ስራዎችን እንድሰራ አግዙኝ እላለሁኝ ያው በአብዛኛው አዘጋጃጅቼ ነው። ከግባቶቻችንም ስንነሳ ላይክ አርጉልኝ። ከግባቶቻችንም ስንነሳ በደንብ የታሸ ሊጥ ቀድሜ ነው በደንብ አዘጋጅቼ ነፍቼ፣ ፓውደር ጨምሬ ፔኪንግ ፓውደር ጨምሬ ጥቂት ጥቂት ማጣፈጫዎችን ጨምሬ እንዲሁም ደግሞ ጨው ዘይት አድርጌ ያው እንግዲህ እንደምታዩት በጣም ያምራል። ቅመሱት ሰርታችሁ ቤት የሆነ ነገር ሁሉ ነገር ለልጆችም ላባወራውም የሰንበት ቁርስ ሁሉም ይቻላል። ያው የታሸ በደንብ የታሸ ሊጥም ግብአቶቻችን እነዛ ናቸው። ሰልሲም ማስቀድሜ ሰርቻለሁ። ስጋን የተጠቀምኩት የቋንጣ ፓውደር ነው። ያው የቋንጣ ፓውደር የተወቀጠ ወይ የተፈጨ ማለት ነው። እንደምታዩት ቲማቲሙም፣ ሽንኩርቱም ቃሪያውም ዱቄቱም ዘይታችንም ያው አሽተን እንደምናደርገው እንደ ማንኛውም እንግዲህ የሚሰራ እማማ ፒዛ ነው ብዬ ዋለሁ። እናንተ ደግሞ አስተያየት እንደ አስተያየት እንደምትገነቡኝ ምን ማድረግ እንዳለብኝ እንደምታበረታቱኝ ቀድሜ የደረሰኝን ሁሉ እያመሰገንኩኝ ለሰራቸው የምፈችላቸውን ነገሮች በሙሉ የኔ ምላችሁም ሆነ ቤተሰቦቼ ውዶቼ የምሰጡኝንም እያመሰገንኩ ነው። እስቲ ከስራውን ነው ያው እንግዲህ ቤተሰብ እንደሚታወቀው የተዘጋጀ ሰልሲ በየቤተሰቡ መጠን የሚቀባው የተቀመመውን በማድረግና እንደ የቤታችን አሰራር ቅመማ ቆንጆ አድርጌ ሰልሲ የተሰራ ነው። ብዙም ቅባትም አይበዛበትም። ያው እንደ ይታወቃል። ቀደም ሲል ሊጡ ላይ መስለ ገባ ሰልሲያችንም እንደየቤታችን ይህ የምታዩትም ያው የተወቀጠ ወይም የተፈጨ ቋንጣ ነው። ቋንጣ ፓውደር ነው። ቋንጣ ነው ተፈይቶ ነው። ከላይ ከላይ በቆንጆ ሁኔታ ተዘጋጅቷል። ቋንጣ እንደምንቀመመው ይታወቃል። እንደ የፍላጎታችን ሚጥሚጣም፣ ጨውም፣ እንዲሁም ደግሞ ቁንዶ በርበሬ፣ ኮረሪማም የምንጨምር ልኖር እንችላለን። ግን እያንዳንዷን በእንደዚህ መልክ ይኸው እንደምታዩት ቆንጆ ሆና የተዘጋጀች ነች። ለየቤቱ ያው ልጆች ይነሳሉ፣ አባውራው ከቤተ ክርስቲያን ይመጣሉ፣ ቤተ ዘመድ ይመጣል፣ ቡና ጠጧል። ይኸው እንደምታዩት ቆንጆ ሆና ተዘጋጅታለች። ወቡን ውስጥ እስክንከታት ድረስ ለልጆችን መጠን እየተደረገ ለቤት ሰሩት ነገር በእውነቱ ይኸው ደስ ይላል። ሁሉንም በፍላጎታችን ማዘጋጀት ደስ ይላል። ይህ እንግዲህ ቡና ቁርስ ነው። ኦቨናችን ውስጥ እንከተዋለን። ቤተሰብ በዚህች መልክ እንግዲህ ፒዛችንችን ትመስላለች። የሰንበት ቁርስ፣ የቡናም ቁርስ። ስለተከታተላችሁኝ የቤቱን እንግዲህ ፒዛ ዋው የሚያሰኝ ነው። እንደ ቤቱ ከልባ አመሰግናለሁ።